የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስቀምጣቸዋለን። ተቋሙ አምስት ሺህ ቤቶችን እያስገነባ መሆኑን ገለጸ። የኮሪደር ልማት አካሄድ በአሜሪካ መንግሥት ተወቀሰ። በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ንጹ መሞታቸው ተገለጸ። ብሔራዊ ባንክ የዋጋ ግሽበቱ አሁንም ከፍ ያለ መሆኑን አስታወቀም። ህወሀት ሚዲያዎች ላይ እርምጃ ለመውሰድ ቃል ገባም።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። መሰግናለን። የኮሪደር ልማት አካሄድ በአሜሪካ መንግስት ተወቀሰም። የአሜሪካ መንግስት የኮሪደር ልማት የንግድ ስራን የማይቻል እያደረገው ነው ሲል ወቀሰም። በአዲስ አበባ ተጀምሮ ቢያንስ በአርባ የሀገሪቱ ከተሞች መካሄድ ላይ የሚገኘው የኮሪደር ልማት ፕሮጀክቶች የንግድ ስራን የማይቻል እያደረጉት መሆኑን የአሜሪካ መንግስት አመታዊ የኢንቨስትመንት ሁኔታ ሪፖርት ገለጸ። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት በየአመቱ የሚዘጋጀው ይህ ሪፖርት በወጣው የዘንድሮ እትሙ የኢትዮጵያን የኮሪደር ልማት ፕሮጀክቶች የንግድ ስራን አስመልክቶ ይህንን ግምገማ ሰጥቷል። የኮሪደር ልማት ፕሮጀክቶቹ ከንግድ ቦታዎች ፊት ለፊት ያሉ መንገዶችን በማፍረስ የሚከናወኑ መሆናቸውን የጠቆመው የአሜሪካ መንግስት ሪፖርት፣ ይህም የንግድ ስራን የማይቻል እያደረገው መምጣቱን ያትታል። ሪፖርቱ በዚህም የንግድ ስራዎች ቀጥታ ባይነኩም እንኳ ከስራ እንዲወጡ እየተገደዱ ነው ብሏል። ከዚህ ጋር በተያያዘም በፕሮጀክቶች የተነሳ በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች መባረራቸውን ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ መፍረሱን አስታውሷል። የግብር ግመታና የባለቤትነት መብት ጥሰት። ሪፖርቱ እንደጠቆመው አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ በሚሰራ አዲስ ሕግ የተነሳ የመጣ የግብር ጥያቄ ያጋጠማቸው መሆኑን ገልጸዋል። የግብር ጥያቄዎች የቀረቡት ያለ በቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚያትተው ሪፖርቱ ይህም ትርፋቸው በከፍተኛ ሁኔታ እንዲቀንስ ያደረገና እርምጃው ቀጥተኛ ባልሆነ መንገድ የባለቤትነት መብት ማሳጣትን ያበረታታ መሆኑን ጠቅሷል። በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ንጹሐን መሞታቸው ተገለጸ። በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የሶስት ንጹሐን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት ገለጸ። በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ በአንድ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት የሶስት ንጹሐን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲዎች ጥምረት ገልጿል። ህብረቱ በጉዳዩ ላይ በወጣው ወቅታዊ መግለጫ በአማራ ክልል በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች ተገድለዋል ብሏል። በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ ጽዳት ሰራተኛና አንድ የስድስት ዓመት ህፃን ከፍተኛ የአካል ጉዳት፣ ሶስት የጤና ጣቢያው የህክምና ባለሙያዎች ቀላል የአካል ጉዳት እንደደረሰባቸውም ገልጿል። ከዚህ በተጨማሪም ላሊበላ ከተማ ከሚገኙ ቅርሶች ማል የሆነው እና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት መፈፀሙን ከአካባቢው ነዋሪዎች መስማቱንም ህብረቱ በመግለጫው ጠቅሷል። የአካባቢው ነዋሪዎች እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ ብለን ስጋት ገብቶናል ብለውናል ብለዋል። ብሔራዊ ባንክ የዋጋ ግሽበቱ አሁንም ከፍ ያለ መሆኑን አስታወቀም። በኢትዮጵያ የዋጋ ግሽበት በተከታታይ እየቀነሰ ቢመጣም ከሚጠበቀው የነጥላ አሃዝ አኳያ ግሽበቱ አሁንም ቢሆን ከፍ ያለ መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ከሰሞኑ ባከናወነው አራተኛ ስብሰባው የኢትዮጵያን የዋጋ ግሽበት፣ የፊሲካል፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ አጠቃላይ የኢኮኖሚ እንቅስቃሴ አመላካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ገምግሟል። በዚሁ መሰረት ኮሚቴው በውይይቱ ባካትታቸው አበይት ጉዳዮች የዋጋ ግሽበት በተከታታይ የቀነሰ መምጣቱ አበረታች ቢሆንም ከሚጠበቀው የነጠላ አሃዝ አኳያ አሁንም ቢሆን ከፍ ያለ መሆኑን ገልጿል። በመሆኑም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። በቀጣይም የገንዘብ ፖሊሲ ኮሚቴው በሚያደርጋቸው ስብሰባዎች እነዚህን ጉዳዮች ገምግሞ የውሳኔ ሀሳብ የሚያቀርብ ይሆናል ተብሏል። ቀጣዩ የኮሚቴው ስብሰባ ታሳስ ወር 2018 እንዲሆን ተወስኗል። ህወሀት ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ህዝባዊ ወያነ ሓርነት ትግራይ ህወሀት ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትን ፈጥሯል ተብሏል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የውሃ ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለ ወርቅ ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመፅ እየቀሰቀሱና የካዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። የትግራይ ሚዲያዎች በፓርቲው ውስጥ ያለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለ ወርቅ ምሁራም፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕሬስ ነፃነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነፃነት ላይ የተሰነዘረ ከፍተኛ ጥቃት ነው ያመለክታል ብለዋል። ተቋሙ 5000 ቤቶችን እያስገነባ መሆኑን ገለጸ። ኪ ሀውሲንግ ፋይናንስ ሶሉሽንስ በሚል ስያሜ የመኖሪያ ቤት ችግርን እቀርፋለሁ ብሎ የተነሳው ተቋም ሰሞኑን ከፍተኛ ቅሬታዎች ሲቀርቡበት እንደነበር ተሰምቷል። ኪ ሀውሲንግ ከመዘጋገቡ ጀምሮ የአገልግሎት ክፍያም መውጣት ቢፈልግም መውጣት የማያስችል አሳሪ ውል እንዲሁም የገባውን ውል ባለማክበር ቅሬታ ተነስቶበታል። በተለይም ሶስት ዓመት ሊሞላ ወራት ብቻ የቀሩት ተቋሙ እስካሁን በእጣ ያወጣው የመኖሪያ ቤት ብዛት 172 ብቻ መሆኑ በ10 ዓመት 100 ሺህ ቤቶችን አወጣለው የሚለውን መቀስቀሻ ማሟላት አያስችለውም የሚል መሠረታዊ ቅሬታ ተነስቶበታል። ኪ ሀውሲንግ ፋይናንስ ሶሉሽን እስከ ዛሬ ያወጣቸው ቤቶች ብዛት ትንሽ ቢሆኑም ካልሚዎች ጋር በመስማማት 5 ሺህ ቤቶችን እያስገነባ መሆኑን ገልጿል። በዚህም ምክንያት ቀጣይ ዙር በእጣ የሚተላለፉ ቤቶች ቁጥር በሺዎች የሚቆጠሩ ይሆናሉ ሲል ለአቦል ዜና ገልጸዋል። ስለ አሳሪ ውላቸውና በሌሎች ጥያቄዎች ዙሪያ በሚዲያቸው መልስ እንደሚሰጡም ገልጸውልናል። በሰራዊት ፍቅሬና በሙሉ አለም ታደሰ ሲተዋወቅ ተቀባይነትና አመኔታ ያገኘው አሁን ደግሞ በአርቲስት ሲገረም ደጀነ አምባሳደርነት የሚተዋወቀው ኪ ሀውሲንግ በርካታ ተመዝጋቢዎች ሊከሱት እየተደራጁ መሆኑንም ለአቦል ዜና የደረሰው መረጃ ያሳያል። ኔታንያሁ በዶሃ ለደረሰው ጥቃት ኳታርን ይቅርታ ጠየቁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚዮር እስራኤል በዶሃ ታይቶ በማይታወቅ ሁኔታ በሐማስ መሪዎች ላይ ባደረሰችው ጥቃት የኳታር ዜጋን መግደሏን ተከትሎ ኳታርን ይቅርታ ጠይቃለች። ይህ ጥቃት ዓለም አቀፉ ውግዘት በእስራኤል ላይ አስከትለዋል። የኳታር ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱረህማን ቢን ጃሲም አልታኒ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ኔታንያሁ በዋይታ ውስጥ በተገናኙበት ወቅት በጋራ ባደረጉት ውይይት ይቅርታውን ተቀብለዋል። ጠቅላይ ሚኒስትር ኔታንያሁ በኳታር በሐማስ ኢላማዎች ላይ እስራኤል በፈጸመችው የሚሳኤል ጥቃት በስህተት አንድ የኳታር ዜጋን መግደሏ የተሰማቸውን ጥልቅ አዘን ገልጸዋል ሲል የዋይት ሀውስ መግለጫ አስታውቋል። በተጨማሪም እስራኤል በእገታ ድርድር ወቅት ከፍተኛ ድጋፍ ያደረገችው የኳታርን ሉዓላዊነት በመጣስ እንዲህ አይነት ጥቃት መፈጸሟ እንዳሳዘናቸው ና እንደማይደገም ገልጸዋል። በሴፕቴምበር 9 በደረሰው ጥቃት ቢያንስ አምስት ዝቅተኛ ደረጃ ያላቸው የሐማስ አባላት ና አንድ የኳታር የጸጥታ ባለሥልጣን ተገድለዋል። በዩናይትድ ስቴትስ በሚደገፈው የተኩስ አቁም ሀሳብ ድርድር ላይ የተሳተፉ የሐማስ ከፍተኛ አመራሮች ላይ ያነጣጠረ እርምጃ ነበር። የሐማስ ከፍተኛ አመራር ግን ከግድያ ሙከራው ተርፈዋል። በተቀሰቀሰው አመፅ ምክንያት ፕሬዝዳንቱ መንግስታቸውን በተኑ። የማዳጋስካሩ ፕሬዝዳንት በሀገራቸው በተቀሰቀሰው ተቃውሞ መንግስታቸውን በትነዋል። በማዳጋስካር የተቀሰቀሰው ለቀናት የዘለቀ የወጣቶች ተቃውሞን ተከትሎ የሀገሪቱ ፕሬዝዳንት አንድሪ ራጆኤሊና ሰኞ ዕለት መንግስታቸውን በትነዋል። የተባበሩት መንግስታት ድርጅት ባወጣው መግለጫ በዚህ ውከትና ብጥብጥ ባስነሳ ተቃውሞ ቢያንስ 22 ሰዎች ለህልፈት ሲዳረጉ ከመቶ በላይ የሚሆኑት ጉዳት እንደደረሰባቸው አስታውቋል። የሀገሪቱ የውጭ ጉዳይ ሚኒስተር ግን የተጎጂዎቹን አሃዝ አልተቀበለውም ምን ያህል ሰዎች እንደተጎዱ በግልጽ አያስቀምጥም። ፕሬዚዳንቱ ሰኞ እለት በብሔራዊ ቴሌቪዥን ባደረጉት ንግግር የጠቅላይ ሚኒስትሩን እና የመንግስትን ተግባራት ለማቋረጥ ወስኛለሁ ብለዋል። ጠቅላይ ሚኒስትር ክርስቲያን ኒሳይ እና ሌሎች ሚኒስትሮች አዲስ መንግስት እስኪቋቋም ድረስ በጊዜያዊነት እንደሚቆዩም ገልጸዋል። አዲስ ጠቅላይ ሚኒስትር ለመሾም የቀረቡ ሀሳቦችን ለመገምገም የሶስት ቀናት የጊዜ ማዕቀፍ መስጠታቸውም ተዘግቧል። በመብራት መቆራረጥና በውሃ አቅርቦት ችግር የተፈጠረውን ቁጣም ሀዘንና አስቸጋሪ ሁኔታ ተረድቻለው ያሉት ራጆ ኤሊና ጥያቄያችሁ ተሰምቷል። ህዝቡ የሚጠበቀውን ስራ ያልሰሩ የመንግስት አካላት ካሉ ይቅርታ ጠይቃለሁ ብለዋል ፕሬዚዳንቱ። ባለፈው አርብ የኢነርጂ ሚኒስቴራቸውን ከስልጣናቸው ማንሰታቸውም ተጠቁሟል። በማዳጋስካር በሺዎች የሚቆጠሩ ዜጎች በተለይም ወጣቶች ካለፈው ሐሙስ ጀምሮ ከፍተኛ የመብራትና የውሃ መቆራረጥ እንዲሁም የድህነት መንሰራፋትን በመቃወም ወደ አደባባይ እየወጡ መሆናቸው ተዘግቧል።